ባርኮቴ እንግዲህ አደይን ይዞ ወደ ንጉስ ቤት ሲሄድ ንጉስ ቤት ምንም ነገር እንደሌለ ሲያውቁ ያሉበትን ቦታ ምዕራብ የሚል እንግዲህ ባርኮቴ ኪንጉን ደብድቦታል ማለት ነው። ከዛ እንግዲህ ማጅራቱን አንቆ ወደ ቦታው እንዲወስደው አስገድዶታል። ደግሞ እሷ ፍቅር እንግዲህ ምግብ እስካሁን እየተመገበች እንዳላደለው ከሁለት ቀን በላይ እንደሆናት ሆኖም ግን ምግብ ተመገቢ ሲላት እኔ ማንንም ልቅም ቃሚ የምበላት አይደለሁም ፍቅር ማን እንደሆነች አታውቅም ይልቅ ብያገኘችውን እነግርሻለሁ እያለ ነበረ ሊሊ ደግሞ ስለነበረው የፍቅር ታሪኳ እያወራችና አደይንስ እንዴት ነበር ያንቺ የፍቅር ታሪክ እያለች እየጠየቀች ትገኛለች ኤላ ደግሞ ከሊዲያ ጋር ስላገኘችው ለምለም፣ ከዚህ በኋላ አንተ ምን ስትሆን እንዳገኝ ነው የምፈልገው? እኔ በሌለሁበት ሰዓት አንሷ ከአንተ ጋር ምን ትሰራለች? አቅፋት እኮ ነው ያገኘሁ፣ ወይንስ አልጋ ላይ እንዳገኝ ትፈልግ ነበር ስትል የተጣላች ትገኛለች። ሰላም የቻናል ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያረጋችሁ አበረታቱኝ እስካሁንም የምታበረታቱኝን ከልብ ነው የማመሰግናችሁ። እንግዲህ የሰራተኛዋ አደይ ቀጣይ ፓርቲ ዘንላችሁ መተናል። አደይ እንግዲህ በፍቅር መጥፋት በጣም ተጨናንቃለች። ለእሷ መልካም ባትሆንላትም የቤተሰቦቿ መልካምነት፣ እናቷ መልካምነት እንዲሁም የዴቭና የባርኮቴ መልካምነት እሷን እንድታፈላልግ ሆናለች። በዚህም ሰዓት እንግዲህ እሷ ቤት ሊዲያ ስትወጣ ሊዲያ አላየሻትም ወይ? ታግታለች እኮ። ማን አድሞ እሷ የምትታገተው? እሷ ትታገትም ውሸቷ ነው፣ ራሷን አግታ እንዳይሆን ስትለው ዴቭ ደግሞ እህቱን ተቆጣት ማለት ነው። ታዲያ ይሄማ ባይሆን ኑሮ እኮ እኔ በር አትቆልፈኝም ነበር። በር ባትቆልፈኝ ኑሮ እንኳ ቢያንስ ጎትተው ሲወስዷት እንኳ እነማን እንደሆኑ አይላት ነበር። ስለዚህ እሷ ውሸታም ናት ነው ያለቻቸው። እባክሽ ብሎ ገብቶ እኔ አሁን ባርኮቴ ምን ስጦታ ልስጠው እህቱን እኮ መከወን ሁኝ ማፈላለግ አለብኝ። ስለዚህ እባክሽ ሊዱ የምታውቂው ነገር ካለ ተናገሪ ሲባት በፍጹም የማውቀው ነገር የለም አለች። ለምለም ደግሞ አደይን እየመከረቻት ነው። ስሚ አንቺ እንዳሳገትሻት አድርጋ አንቺን እዚህ ቤት እንድታስወጣሽ ልታደርግሽ ነው። ከባድ ጥያቄዎች ሊመጡብሽ ይችላሉ። በዙሪያሽ አንቺ ለነዚህ መልሶች ማዘጋጀት አለብሽ። ምን ጥቅም ታገኛለች እኔን እንደዛ ብታደርግ አለች። እሷ እንግዲህ ዴቭን ለማገኘት ስለምትፈልግ ነው። አዴ ግን ሁልጊዜ የበታች መሆን የለብሽም። አንዳንዴም ራስሽን ለማውጣት መጠቀም አለብሽ ስትል ለምለም ትመክራታለች አደይን። አረተ ተይ ለምለም ገና እሷ ሳትገኝ ይሄን ነገር ታደርጋለች ብሎ መጠርጠሩ መልካም ነው ብለሽ ታስቢያለሽ? ነገርኩሽ ሳትቀደሚ ቀደሚ አለቻት። አይ አዴ እኔ ከክስቶች ጋር ልጆች ጋር እያለሁ ምን ሲያደርጉኝ እንደነበር ብነግርሽ እንደዚህ ትረጅ ነበር። አንቺ ስላልተደረሰብሽ አልትረጅም። ዳይመንድ እንግዲህ ምግብ ይዞላት ይመጣ። ሲመጣ እያለቀሰች ኧረ እባክሽ አንቺም ደግሞም ባለሽ እንዴት አለቅሻለሽ? ማልቀስን ታውቂዋለሽ። ይልቅ ሁለት ቀንሽ ነው እንጂ ብእጅሽ እኔ ላጉርስሽ ወይንስ በእጅሽ ትበያለሽ ሲላት፣ እኔ ማንንም ልቅምቃሚ አልበላም ስትለው፣ ይንቺ ያዥ ብ እያለ እንግዲህ ግድ ውዶ በግዱ በአፏ እያጎረሳት፣ አልበላም አልውጣውማ ምግቡን ስትለው፣ ከተፋሽውን የነግሬሻለሁ ዋጭ እያለ እንግዲህ የግድ የማትፈልገውን ነገር አድርጋለች አንቺ በዚህ ልክ እንግዲህ ላዴ እያደረግሽው ነገር ሁልጊዜ ምቾት የለም አየሽ። አንቺ ግን በቃ ከዚህ በላይ ችግር አይደርስብኝም እያልሽ ሰውን የበታችን ታሰቃያለሽ። መሰቃየትን ደግሞ ማወቅ አለብሽ አላዳይመንድ ቴብ እንግዲህ ሊዲያን እባክሽ፣ አንቺ እጅሽ የለበትም ከእሷ መታገት አደል? ደግሞ እሷ ምን ብዬ ነው ማሳግታት? እሷ ራሷን በራሷ አግታ እንደሆነ ማን ያሳግታት? እውነት የምታቂው ነገር ካለሻት ነግሪኝ፣ የሚል ዴቭ። እረ እባክህ እሷን ተንኮለኛ እኔ ምን ናት ብዬ የምናገረው እሷ ሲጀመር ተንኮለኛ ናት በልባ ክለቀቅ አርገኝ እያለ ዘፈኗን ትዘፋፍናለች ሂዱና እዛው ዳይመንድ ቤት ፈልጓል ታገኛቸው ደግሞ አታምጡብኝ እዛው አስቀምጧት አለች አንቺ አለ እንዴ ይሄ ቤት እኮ የእሷ ነው አይገባሽም እንዴ ስንት ጊዜ ነው የምነግርሽ በገዛ ቤቷ ደግሞ እናስወጣት ያለሽ አላት ለምለምና ሊዲያ ለምለምና አደይ ወደ ቤት ሲሄዱ ባርኮትን ደረጅ ላይ አገኙት እሺ፣ ባርኮቴ ምን አዲስ ነገር ያለ ስለ ፍቅር? ኧረ ምንም ነገር የለም። ያታለሉኝ ይመስለኛል። ታዲያ አንተ ለፖሊስ አመልክተሃል? ትለዋለች ለምለም ይችለም ለም በፍጹም አመልከቱ ጥሩ አይደለም ብዬ ነው የማስበው እና አሁን አደይ እንደውም አንቺ የዛ ዳይመንድ ቤት እንድትወስድ እየጠበቁች ነበር። እስኪ እንሂድ ይላታል። ዳይመንድም እንግዲህ ለፍቅር አንቺ ክፉ ሰውነሽ እኔ አደይን አስከፋሽኝ። ማጣት ድህነት መጥፎ ነው፣ ገንዘብ ለማገኘት ብዬ እሷን ቀየርኳት። አባቷ እኮ እንደ አባት ነበር ያሳደገኝ። አባት አባትሽ አንቺ ክፉ ነው ቢሉሽ ትቀበያለሽ? ለምን አትይኝም? ምን አባሽ ሆነሽ ነው? እያለ እንግዲህ አባቴ በልጅነቴ ክፉ ስለነበረ ከዛ ስጠጣ ስመታ ስሰክር ምስል ነበር የምደሰተው። ስለዚህ ክፉ ነገርን ግን እንዳላይ አድርጎ የአደይ አባት ነበር ያሳደገኝ። አሁን ግን አደይን ካድኳት በአንቺ ምክንያት። አደይ ይሄ ነገር አይገባትም ነበረ ብሎ ውስጥ የህመም ብሶት አለይ ብሎ ከፍቅር ፊት ላይ ማልቀስ ጀመረ። ከዛ እነ ኪንጉም እንግዲህ እየሄዱ እዛ ውስጥ ሲገቡ እሷ ደግሞ የሽንት ቤት ልሂድ ብላቸው ስለነበር ከኪንጉ ቤት መጀመሪያ ሲሄዱ ኪንጉን አገኙት። ኪንጉን አፍጥጦ ይዞ አንቆ የታሉ ሲለው እኔ የማውቀው ጉዳይ የለኝም፣ እኔ አደይን ብቻ እንጂ እኔ እሱን የት እንደሆነ አላቅም ካላገኘህ ብሎ በጣም ሲደበድቡት፣ ከዛ በኋላ መራችኋለሁ ቤቱን ብሎ ቤቱን ለማሳየት ይዘውት ይጓዛል በዛ ጊዜ ደግሞ እሷ ደግሞ ኧረ እባክሽን ሽንቴን ወጥሮኛ ሽንቴ ልጅ ና እዚሁ ሽኙ ሲላት፣ እንዴት ብዬ ነው እዚህ የምሸናው አለችው። ቀበጧ ስንት ነገር አሳልፈሽ ያየሽ እንደዚህ ነው ሽኙ እያለ ሲል፣ ኧረ እባክህ ወደ ምሸናበትን መንገድ አሳየሽ ዘወረ ብለሽ በበሩ ላይ መሬት ላይ መሸናት ላንቺ ምን አነሰሽ እያላት ነበር። ፍቅር ደግሞ አንተ ልፍስፍስ ነህ፣ እኔ ወደህ ነው እንጂ እጄን ጎትቼ አድርግ ብያለ አደረግኩህን? ለምን አሁን ትልፈሰፈሳለሁ? ወንድ አይደለህም? ትለዋለች። ከዛ እንግዲህ ኪንጎ ይዟቸው እየጓተጓዘ እያለ በጣም ደከማቸው እና አልደረስንም አሉ። ትንሽ ቀርቷችኋል አለ እና ይዟቸው ሲገባ እሷ ሽንቴን ብለው ስለነበር ሽንቷን ሊያሸናት ይዟት ወጥቶ ያጡታል። ቤት ውስጥ ሲገቡ ገመድ ያገኛል። ዴቭ ገመዱን አንስቶ ይሄ እኮ አደይም እንደዚህ ታግታ ሳለ የታሰረችበት ነው። ስለዚህ አግቷታል ማለት ነው። የት አሉ? የት ሄዱ ሲለው፣ እኔ የማውቀው ነገር የለኝም። እዚህ ነው እንግዲህ ያዩኋት። ከዚህ በኋላ ደግሞ የት እንደወሰዳት አላቅም። ሲለው አሁንም

ዴቭ እንደውም ባለፈው አደይ እንዲህ ልታደርጓት እንደነበረ ነግራኛለ። ይህ ወንድነታችሁ አይደለም አየህ፣ እያለ አንገቱን ወዘዞ ሊሚሰብሰድ እንደገና አደይ ገብታ እባክህ ዴቭ ተረጋጋ፣ በቃ እስኪ አሁን ተረጋግተን እንነጋገርበት፣ መፍትሄውን እንፈልግ ብላ አገላገለቻቸው። ባርኮቴም አንገቱን ይዞ እና ቶሎ ቤት ሂጄ ገና ብዙ ነገር ካልንስቱን የት እንዳለ እህቴን ትንሿን ህቴን ካላመጣ አለቅም ሲል እቤት ይዞት ሄዷል። ከዛ እንግዲህ ቁጭ ባሉበት ሲያፋጥጡት ኪንጉ እውነቱን ተናግሯል። አደይን ይቺ ፍቅር እኔንም ሆነ ዳይመንድን ዋሽታናለች እናለች። ለምንድን ነው የዋሸቻችሁ? የአደይን ደመወዝ ለዳይመንድ ሰጥተዋል። ምን ለምንድን ነው የሰጠችው? ምን ልመለምን ማረግ ብሎ ደነገጠ ሲል እንግዲህ ባለፈውም ሀብሉን እሷ አልወሰደችም፣ እሷ ወሰደች በልተ ብላ ገንዘብ ሰጥታው ነው በውሸት አደይናት ብላ ብሎ መጥቶ የመሰከረው ከዛ በኋላ ደግሞ ገንዘቡን ሰጠችው የሰጣት ስለዚህ አደይን አሁንም ቢሆን እሷ የአደይን ደሞዝ ለኪ ለዳይመንድ ሰጥተዋለች ሲል በጣም ይናደዳል። እንዴ ለምንድን ነው እንደዚህ ያደረገችው? እውነት ይህን ስራ ትሰራለች ብሎ በጣም ተናደደ፣ ወንድሟ ማለት ነው። ከዛ በኋላ በቃ ተረጋጋ አለች አደይ ባርኮቴ የፍቅር እንዴት ይህን ሁሉ በአደይ ላይ ታደርጊያለሽ ብሎ ተበሳጭቶ ደረጁ ላይ ሂዶ ሲቀመጥ ተከትለው አደይ ትወጣለች ከዛ እሷ ደግሞ ለምለም አግኝታት እንዴት ነው ማን ነው ይሄ ያመጣችሁልኝ ስትላት ይሄ ንጉስ ነው ኪንጉ ነው የዳይመንድ ጓደኛ ነው እና ያገታት ግን ዳይመንድ ነው እውነት ታግታ ነው ማለት ነው ታግዳ ነው እውነት ሆነ አለቻት አዎ እውነት ሆነ ተይ አሁን አንቺ እዚህ ምን ትሰሪያለሽ ለምን እቤትሽ አልሄድሽም ብላስጠይቃት እናንተን እየጠበኳችሁ ነበራ አለቻት ለምለም በጣም ሊዲያ ቤት የለችም። እንዴት ይችላል? እንዲቀበጥ ደግሞ ቤት ተጠብቃለች ብዬ ለሷ አመኘ ልስጣት። እንዲያውም ትንሽ ተነጋግረን ስለነበረ በዛ ተበሳጭታ ወጥታ ሄዳለች። ለማንኛውም አደይ ራስሽን ጠብቂ ብላት ትሄዳለች። ዴቭ ደግሞ ኪንጉን እባክህ ከዚህ በኋላ ነግሬ ያለው እገልሃለሁኝ አደይን እንተውልኝ አደይ የኔ ብቻ ናት ሲለው በፍጹም አደይን መተው አልችልም በፍጹም በፈለግከው ነገር ብትመጣ አደይ እኔ አልተዋትም ይለዋል ኪንጉ። ነግሬ ያለው ያለዛ አንቀሃለሁ ቢለው የፈለገ ብታደረግም እኔ አደይን ሳላይ ወደደችኝም አትወድህም እኮ ቢለው ባትፈልገኝም ብትፈልገኝም እሷን ሳላይ የመዋል አልችልም ነገርኩ ብሎ ኪንጎም ይነግረዋል። ባርኮቴም ም አደይን ይቅርታ ጠየቀ። እስከ ዛሬ ላደረገች ነገር ሁሉ በሰላም ትመለስ ና እያንዳንዱ ዋጋዋን ከፍ አስከፍላታለሁ ሲል፣ እባክህ አሁን እንደዚህ ብለ ደግሞ የባሰ እንትን እንዳትላት ተዋት። የተፈጠረውን ነገር ሁሉ እኔም እናንተ መልካሞች ስለሆናችሁ በእናንተ አልፊዋለሁኝ ስለዚህ በሰላም ትገኝ እንጂ ምንም አይነት ጥያቄ እንድታነሳላት እኔ አልፈልግም፣ ስትል ባርኮቴ ትነግረዋለች። ኤላ ደግሞ ከሊዲያ ጋራ እየዘፈነችለት፣ እባክሽ ውጭልኝ እኔ ለምለም ከመጣይ ትቀየመኛለች። አንተ ጋ መኖር እፈልጋለሁ እዛ ቤት ግን መኖር አልፈልግም፣ ስተው እኔ እኮ በውስጤ ሰው አለኝ እንዴት ከእኔ ጋ ትኖር፣ ያለች በቃ ለእኔ የሚሆነኝ ሰው የለም ማለት ነው፣ እኔን የሚፈልገኝ ሰው የለም ማለት ነው እያለኝ፣ ስትለው እባክሽ አሁንም ለምለም ከመጣ ችግር ትፈጥሪብኛለች፣ እኔ ለም ለምን በጣም ነው መወዳት። ስለዚህ ውጭ ልኝ ቢላትም አልወጣም አለች እና ከዛ ድንገት ስትስም ሊሊ ትገባለች። ሊሊ ደግሞ ተናዳ ምንድን ነው እናንተ ሰዎች ይህ ነገር ያላችሁ። ከዚህ በላይ እንግዲህ ከአልጋ ላይ ተኝተህ እንዳገኝህ ነው እንደምትፈልገው ሊሊ አትረጅኝም ሲላት በቃ አንተ ሁልጊዜ እንደዚህ ነው የምትለኝ ስትል ትቆጣለች። ለምለምም እንግዲህ እሱን አልፈልግህም ከዚህ በኋላ ከስር ከስርህ፣ ገና ስትከተልህ መጠርጠር ነበረብኝ። ከዚህ በኋላ አንድ ነገር እንዳትጠይቀኝ ስትለው አሁን እሺ፣ ወዴት ልትሄጂ ነው ብሎ ቢጠይቃትም አይመለከትህም፣ አያገባህም ብላ እንግዲህ ኤላን እንግዲህ ለምለም ጥላው ሄዳለች። ኤላ እንግዲህ ከዚህ በኋላ ምን እንዴት ብሎ ይቋቋማል የሚለውን አብረን እናያለን። ፍቅርም እንግዲህ ሩጣ ሩጣ ደከማትና አንድ ድንጋይ ላይ ቁጭ ስትል አጀሬ ዳይመንድ ብቅ ብሎ መጥቷል ማለት ነው። እንግዲህ አግኝቷታል። መልሶ ደግሞ ወዴት እንደሚወስዳት ባይታወቅም አሁንም ከዳይመንድ እጅ ገብታለች፣ አላመለጠችም ፍቅር ማለት ነው። ከዛ በኋላ ደግሞ ዴቭ ደግሞ ኪንጎን እያፋጠጠውና እየጮበት ሲሰሙት ከኪችን ሁነው አደይና እሱ ከዛ ምን ሁኖ ኖረ ምንድን ነው ድምፅ የምሰማው ምን እያደረገው ነው? እያሉ እየሮጡ ባርኮቴ እና አደይ ወደዛ ሲሄዱ አደይ ናትንካብኝ እያለ ሲጮ ሲያገኘው ምን ማለት ነው አንተ ተረጋጋ እንጂ እያለ እንግዲህ ይላል። ውድ ተመልካቾቼ የዛሬው በዚህ አልቋል። ስለተከታተላችሁኝ ከልብ አመሰግናችኋለሁ።